ይማታ ንዝልሃቢያ ፕሊስ ተሰውርበስ ሰላም አሌይኩም ወራሕምትላ በረካቱ። እንዴት ናችሁ ውድ ቤተሰቦች? የሁላችሁንም ሰላም ብያለሁ። በያላችሁ በስ ሰላማችሁ ብዛት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ደግሞ የእጅ ፕራዝሌት ይዤላችሁ ብቅ ብያለሁ። ይሄንን የምትመለከቱትን የእጅ ፕራዝሌት የኔ ሸንቃጣ መዳም እየገዝታው እኔ ስለምን ቪዲዮ አልቀርጸውም ለእናንተ ስለምን አላሳያችሁም ብዬ ያው እንደምትመለከቱት አቅርቤላችኋለሁ። ብዙ ልጆችም እየጠየቃችሁ የነበረ እናንተ መልስ ይሆናል። ይሄ ብቻ አይደለም የተለያዩ ዲዛይኖች አሉ። ነገር ግን የሆኔ እዛ ቦታውም ለመቅረጽ ስላልተመቸኝ የእሷን እየገዛችሁ ነው እያሳየኋችሁ ያለሁት ማለት ነው። ይሄ አስር ግራም ነው። በጣም ትልቅ ነው እንደምትመለከቱት። ያው ብዙ ጊዜ ታውቃላችሁ የእኛ እና የነሱ ፍላጎት ይለያያል። የኛ ዲዛይን እና የነሱ በጣም ይራራቃል እና ወዶቼ ይሄ እኛ እንግዲህ ይሄንን ብዙም ላንፈልገው እንችላለን። እንደየ ፍላጎታችን ነው። በእርግጥ እኔ የምወደውን እናንተ ላትወዱ ትችላላችሁ። እናንተ የምትወዱትን እኔም ላልወደው ስለምችል የሁላችንም ማህላቅ ይለያያል። ይሄ የአስር ግራም ዋጋ ምን ይመስላል የሚለውን ከመንገር በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። እንሻላ ደግሞ በቀጣይ የኛን ዲዛይን ማለት እኛ የምንፈልገውን የእጅ ፕራዝሌት እዛው ቦታው ድረስ በደንብ የማሳያችሁ ይሆናል ማለት ነው። የዚህ የእጅ ፕራዝሌት ዋጋ እንግዲህ አምስት ሺህ ሪያል ነው የወጣበት። የሚገርማችሁ እኔ ብዙ ጊዜ ሴትዮ ወርቅ ስገዛ ይቻለሁ። ነገር ግን ሁሉም ማለት ትችላላችሁ፣ አስራ ስምንት ካራንት ነው አስራ ስምንት ካራንት ነው የሚገዙት። ነገር ግን ዛሬ በአይኔ ያየኋት ሀያ አንድ ካራንት ባህሬን ሲገዙ አየሁኝ። ይሄንን ብዙ ጊዜ ለልጆቹም ለራሷም ስገዛ እንደው ገርሞኝ እኔ ለራሱ ብዙ ጊዜ ነው የሚገርመኝ፣ አስራ ስምንት ነው የሚገዙት እ አስራ ስምንት የሚገዙት ለምንድን ነው? ለእኔም ታሁን በፊት ስጦታ ገዝታልኝ ያለኝ አምጥታልኝ ያለችም አስራ ስምንት ካራንት ነው። እኔ አልወደውም በነገራችን ላይ ምክንያቱም ስሸጡ ተመረካሽ ስለሆነ ያወርቅ ነው ግን ቢሆንም ዝቅተኛ ነው እና አምስት ሺ ሪያል የወጣበት ስላችሁ ነው ይሄ የምትመለከቱት። ግን በጣም ነው የሚያምረው መሻላ ያው የእነሱ ዲዛይን ቢሆንም ሀያ አንድ ካራንት ነው። ባይኔ ስላየሁ ነው እንጂ ገዝተው ቢያመጡልኝ አላምናቸውም። እና ወዶችዬ እንደምትመለከቱት ስልክልክ ስልክልክ ነው የሚባለው፣ ስልክልክ ያለ ነው ማለት ነው። ሀቂቃ እኔ ለራሴ ቆይ አድርጌ ያሳያችኋለሁኝ። እንግዲህ ምንድን ነው የእጅ ጓንት ልበሽ ለምትሉኝ እንሻአላህ እየሞከርኩ ነው ለመልበስ፣ እለብሳለሁኝ ማለት ነው። ምክንያቱም አሁን በፊት ነግሬያችኋለሁኝ። አይመችን ብታዩት፣ ወርቅ ቤት ሂጅ፣ የቪዲዮ ስቀርጽ አለመችለኛል ስላለመኩት ማለት ነው። እና ኢንሻአላህ እለብሳለሁኝ። ታዛዥ ነኝ፣ አውቃለሁ፣ ለራሴ ነው ጥቅሙ። እና ኢንሻአላህ እኔ እንኳን አይደለም ቪዲዮ ለመቅረጽ ስልክ ቁጥር እራሱ አውጥቼ ለመደወል አይሳካልኝም፣ ጋውንት ተለበስኩኝ ማለት ነው። እና ለዛ ነው ኢንሻአላህ እለምዳለሁኝ። አስተያየት የምትሰጡኝ ይቀበላለሁ ማለት ነው። ከዛ ውጭ ወርቅ መቼ ነው የሚቀንሰው እስኪ ጠይቂልን የሚል ኮመንት ማይቻለው፣ ያው መግቢያ ላይ እንግዲህ ጠይቅ ያለሁ እንደሰማችሁት እኛ የቤት ኪራይ እንጂ ወርቅ መቼ እንደሚቀንስ አናውቅም። ስለ ቤት ኪራይ ብቻ ነው የምናውቀው ነው ያለ የሰውዬው እንደሰማችሁት፣ ስለ ኢጃር ብቻ ነው የምናውቀው ነው ያለው። እና አያውቁም አያውቁም። ሐባይ ባለ ወርቅ ቤቶች መቼ እንደሚቀንስ አያውቁም። ይሄ ወርቅ በዓለም ላይ አንድ ነው በቃ የተገናኘ ስለሆነ ኢትዮጵያን በሉት ሳዑድን በሉት ዱባይን በሉት አሜሪካን ሀገርን በሉት ማንኛውም በዓለም ላይ ከቀነሰ ይቀንሳል፣ ከጨመረ ይጨምራል። የተያያዘ ነው። ስለዚህ አንዱ ቦታ ከፍ አንድ ቦታ ዝቅ የሚልበት ነገር የለም። ቢያንስ የተወሰነ የገንዘብ የተወሰነ ብዙም ባይሆን ፈርቅ ይኖረዋል፣ ልዩነት ሊኖረው ይችላል እንጂ ሙሉ ለሙሉ አንዱ ቦታ ይቀንሳል ማለት አይደለም። ይህም ማወቅ አለባችሁ እና ወርቅ ቤቶች አያውቁም። ዓለም ላይ ሰላም ካለ ወርቅ እየቀነሰልን ነው የሚሄደው። እንሻአላ አላህ ሰላሙን ዓለም ሁሉ ሰላም እንዲሆን በየሃይማኖታችን ደዋ ማድረግ ነው። አለቀ። ከዛ ውጭ ግን ይህን ቀን ይቀንሳል የሚለውን እኔም ሆንኩ እነሱ አያውቁም ማለት ነው። ውድ ቤተሰቦች እንግዲህ ዛሬ ያው ይዤላቸው የመጣሁት ይሄንን ይመስላል። ወሬ አላብዛባችሁ። ያው እንግዲህ ወሬ ቢበዛም ይጠቅማችኋል ያልኩትን ነገር ነው። አንድ ካራንት ባህሬን ግዙ። መልካም ጊዜ ይሁንላችሁ በያላችሁበት ሀባይብ።